ሰላም ጤና ይስጥልን። እንደምን አላችሁ የተከበራችሁ ተመልካቾቻችን። ቅዳሜ ጠዋት ፋና ዘጠና። አሁን ደግሞ ጥቂት ደቂቃዎችን ወስደን ከእንግዳ ጋር ቆይታ እናደርጋለን። የዛሬው እንግዳችን በቅድስት ስላሴ ዩኒቨርሲቲ የግዕዝ መምህር የሆኑት እማሆይ ዜና ማርያም ጌትነት ናቸው። ከሳቸው ጋር የምናደርገውን ቆይታ እናንተ ተመልካቾቻችንም ተከታተሉን ዘንድ አስቀድመን እንጋብዛለን። እማሆይ ስለ ጊዜዎት ጥሪያችንን አክብረው እዚህ ድረስ ስለተገኙልን እጅግ አድርገን ከልብ እናመሰግናለን። እግዚአብሔር ያክብራልኝ። በቅድስት ስላሴ ዩኒቨርሲቲ የግዕዝ መምህርነት ከሱ ብንነሳ ደስ ይለኛል። በተለይ ደግሞ መምህርነት ለእርሶ ምንድን ነው? የመምህርነት እስ ሀሳቡ የተወለደው መቼ ነው ከሚለው መነሻችንን እናድርግ። መምህርነት ያው እንግዲህ ከአገልግሎት ክፍሎች አንዱ ነው። አገልግሎት ደግሞ መክሊት ነው። ስልጣን አይደለም። መምህርነት ወይም ማረግ አይደለም የምንከብርበት ሳይሆን፣ ከተሰጡን መክሊቶች አንዱ ስለሆነ የምናተርፍበት በረከት የምናገኝበት ነው። ያ ማለት መክሊት ከሆነ አንድ ሰው በተሰጠው ነገር ካላገለገለ እዳ ሆኖ ይቆጠርበታል። ስለዚህ እዳ እንዳይሆንብን በተማርነው ነገር ደግሞ ሌሎችን የምናተርፍበት አንዱ መንገድ ነው መምህርነት። በተለያየ መንገድ የሰው ልጅ አስተሳሰብ ወደ ቀና መንገድ የመምራት ኃላፊነት ነው። በየትኛውም መንገድ ቢሆን ሰው የሚያስተምረው አዎንታዊ የሆነውን የሰው ልጅ ይጠቅማል የሚለውን ነገር ነው። በዚህም መንገድ መንፈሳዊ ተቋም ቢሆንም ሃይማኖታዊ አስተምህሮ ለየትኛውም የሰው ዘር በሙሉ የሚጠቅሙ በጎ አመለካከቶችን ወደ ሰው ልቡና ለማድረስ የሚደረግ አገልግሎት ስለሆነ ያው መምህርነት ትውልድን የመታደግ፣ ትውልድን የማትረፍ እንደ ቤተ ክርስቲያን ደግሞ ሃይማኖታዊ አስተምህሮን በስፋት ወደ ዓለም የማድረስ እና የእግዚአብሔር ምርኮን የመሰብሰብ ዓላማ ነው። በጣም ደስ ይላል። ውልደትና እድገቶት ምዕራብ ጎጃም ፍኖተ ሰላም አካባቢ ነው። የልጅነት ጊዜዎትን ከእርስዎ አንደበት እንስማ። ምን ይመስል ነበር? እድገቶት ምን ይመስል ነበር? ልጅ ያደግኩበት ማህበረሰብ የትኛውም ልጅ እንደሚያድግበት አይነት አስተዳደግ ነው ያደግኩት። ምናልባት የኔ ለየት የሚለው ወይ ደግሞ እንግዲህ አባቴ አገልጋይ ነው። ከዛ ደግሞ የትምህርት ሁኔታዎች የተስፋፉበት ወይም ደግሞ ዘመናዊ ትምህርት እንግዲህ በእኛ ዘመን በደንብ የተስፋፋበት ስለሆነ ገጠርም ተወልጄ ባድግም ግን ትምህርት እድል የማግኘት እድሉ ነበረኝ። ከዛም ባሻገር ደግሞ በቤተ ክርስቲያን በኩል ሰንበት ትምህርት ቤት እንዲባብነት ትምህርት ቤት የመምጣቱ ነገር ተከትሎ መጣ እና ልጅነት ሲባል ያው የተለየ ልጅነት የለኝም። እንደ የትኛውም ኢትዮጵያዊ ነው ያደግኩት። አንደኛ ደረጃ ትምህርቴን እዛ ነው ያጠናቀቅሁት አይደል? ከፍኖት ሰላም ራቅ የምትል ቀበሌ ያለች እዛ ከአንድ እስከ ስድስተኛ ክፍል ተማርኩ። ከዛ ደግሞ ሰባተኛ ክፍል ና ስምንተኛ ክፍል እጅጋ የምትባል ከተማ ጥቁር ውሃ አንደኛ ደረጃ ትምህርት ቤት ተማርኩኝ። ከዛ በኋላ የሀይ ስኩል ትምህርትን እስከ ፕሪፓራቶሪ ስኩል ከዘጠኝ እስከ አስራ ሁለተኛ ክፍል ፍኖት ሰላም ከተማ ዳሞት ሀይ ስኩል ና ለሞት ፕሬፓራቶሪ ስኩል ነው የጨረስኩት። እንደው ከዛ አካባቢ ከተወለዱበት አካባቢ ወይም ደግሞ ትምህርቶትን የሚከታተሉበት ከነበረው አካባቢ ደግሞ የቅኔ ትምህርትን ለመማር ከአካባቢው ራቅ ወዳለ የተለያዩ አካባቢዎች ላይ ጉዞን አድርገው ነበር። አንደኛው ዲማ ጊዮርጊስ ነው። እዛ የነበሩት ቆይታ ምን ይመስል ነበር? ምን አስቸጋሪ ነገሮች ነበሩት? አስቸጋሪ ነው። ሴት ስትሆኚ ደግሞ ብዙ ነገሮች እጥፍ ነው የሚሆኑት አንች ላይ ና ሀሳቡ በእርግጥ ከሰው ያገኘሁት የምለው ወይም ደግሞ በቅርብ በቅርብ አርአያ የምላቸው ሴቶች አልነበሩም። በሰዓቱ በአብነት ትምህርት ቤት ገብተው እየተማሩ ያየኋቸው አልነበሩም። በቅርበት ግን ውዳሴ ማርያም፣ ዳዊት የሚማሩ ልጆች አሉ። ያው ሴቶችን ባይሆኑ እና ያው የቃለ እግዚአብሔር ፍቅር ሲኖር ያው ቤተክርስቲያን መገስገስ በየቀኑ አዳዲስ ነገሮችን መንፈሳዊ ነገሮችን ትለም ትለምጃለሽ በዛ ትሳቢያለሽ ዜማው ይስብሻል፣ አገልግሎቱ ሁሉ ይስብሻል፣ ይማረክሻል። ምኞት ይመጣል። ከዛ በኋላ እንደዚህ ባደርግ ስንስ በማር ማረች ሊሆን የሚሉ ጥያቄዎች ይፈጠራሉ እና በአገልግሎት ነው። እኔ ልጅ እያለሁ ጀምሮ አጋጣሚ ሆኖን ያደግኩበት ገጠሩ ቦታ፣ የልጅነት ጊዜ የነበረበት ቦታ ያቋቋም ጉባኤ ቤት ነበረ። በጣም ደማቅ የሆነ አገልግሎቱ የሰርክ የእሁድ ፕሮግራም እንኳን ሲሆን የንግስ ያህል ነው የሚደምቀው። ተማሪዎቹ ያቋቋሙ ተማሪዎች ስላሉ የትኛውም ቀን ልክ ክብረ በዓል እንዳለ ነው የሚደምቀው። እና ዝማሬያቸው በጣም ነው የሚመስጠው። በዛ ነው የተማረኩት። እነሱ ጋር አብሬ መሆን እፈልጋለሁ። እንደነሱ መሆን መመኘት፣ ይሄ ነገር እያደገ ቀስ በቀስ እያደገ ለመማር እስከ መቁረጥ ወጥቶ እስከ መሄድ እስከ መሰደድ እያደርሳል ማለት ነው እና በዛ መንገድ ከምኞት ጀመረ። ከዛ ማሰብ ማሰላሰል ጀመርኩ። እንዴት ነው መማር የምችለው? መቼ ነው መማር የምችለው? እዚህ ሆኜ ነው ወይ የት ሄጄ ነው መማረው? የሆነ ጊዜ እንዳውም ወንድ ለመምሰል ሞክር ያብሬ ብቀላቀልስ የሚል ሀሳብ መቶልኝ ነበረ። የአምስተኛ ክፍል ተማሪ እያለሁ ይመስለኛል። ያኔ ና ልብሴን የወንድ ልብስ አስመስዬ ለመግባት ሁሉ ሀሳቤ ነበረ። እንግዲህ ሰዓት ነበረ። ግን ሳስበው ሳድግ ደግሞ ያው አንዳንድ ሴታዊ ያቋም ለውጥ ይመጣል፣ ልዩ ልዩ ነገሮች ይመጣሉ እና አቸገራለሁ ብዬ አሰብኩኝ። ብዙ ነገር ነበር ማስበው እና በኋላ እያደግኩ ሲሄድ ይነማ ወይ ገላነሽን ታሪክ መስማት ስጀምር ያው ሴቶች መማር ይችላሉ ለካ አልኩኝ። ስለዚህ ለምን አልማርም ብዬ ሳስብ ደግሞ ተጽዕኖ መጣ። ምን ይሰራልሻል? ያው እንግዲህ አገልግሎቱ የሚታየው ቤተ መቅደስ ላይ ያለው አገልግሎት በወንዶቹ የሚካተት ስለሆነ ሰዎች የሚያዩት እሱን ነው። እና ምን ይሰራልሽ አላት። ቀድሽም አትሰብኪም ትባያለሽ። እኔ ደግሞ እንድማሬ ገፋፋኝ አገልግሎቱ ሳይሆን የማወቅ ፍላጎቴ ነበር። ያው ቅድ አንድ ሰው የሚማረው መጀመሪያ ራሱ ላይ አስተሳሰቡን መቀየር፣ ራሱን ማሳደግ፣ መበልጸግ ሲፈልግ ነው እንጂ አገልግሎት ከዛ በኋላ የሚመጣ ነገር ነውና እንደዛ እያለ እንግዲህ ወደ አብነት ትምህርት ቤት መግባቱ ጠንክሮ የሚሄዱ ነገር መጣ። እዛው እያለውኝ የአስኩል ትምህርቴን እየተማርኩ የንባብ ትምህርቴን ጨረስኩ፣ የዜማ ትምህርትም ጀመርኩ። እዛው እንግዲህ በአራት ዓመታት ውስጥ ንባብ፣ ዜማ፣ እነዚህን ነገሮች አጠናው፣ ከዛም ቅኔ የጀመርኩ እንደዛ እያለ ከዛ ደግሞ ያው ቤተሰብ ትንሽ ጫና ማድረግ ጀመረ። ይበቃሻል፣ እንደ ጓደኞች ትምህርትች ላይ ብቻ ትኩረት አድርጌ ዩኒቨርሲቲ ገብተሽ ተማሪ እንደነሱ ከዛ ደግሞ ስራ እየሰራሽ እኛን ትረጃለሽ አይነት ሀሳቦች ምን ሊያደርግልሽ ነው ገዳም አትገቢ ወይም እንትሰር ያለሽ አሁን ተምረሽ ተምረሽ ምንደ የምታደርጊው አይነት ሀሳቦች መጡ እያንዳንዷ እንቅስቃሴ ጫና አላት እንደውም አስታውሳለሁ ዳዊት እየተማርኩኝ አንድ የሰንበት ቤት ጓደኛዎች ያሉ ወንዶች ናቸው እነሱ እና የሆነ ቀን እንደተለመደው መምህሩ ጋይ እንሄዳለን መምጫ ሰዓታቸው እስኪደርስ እንጠብቃለንና እየጠበቅን አገኟቸው እና ስከላከል እነሱ ጋር፣ አንቺ ግን ምንም ስራ የለሽም እንደዚህ ከኛ ጋር ዲኩና። እኛ ኮ ልንቀበል ነው፣ አሁን ዳዊታችን ጨርሳል፣ ዲኩና ልንቀበል ነው። አንቺ እኳ አትቀበይም ለምደ ምትደክም ይዋለኝ ና ያን ቀን ትምህርቱ እስኪ ያልቅ ነበር የቸኮልኩት። ስሜቴን መቆጣጠር አክቶኝ ቤቴ ሄጄ ሳለቅ ሳምሽቼ እስኪ ነጋ ድረስ ነው ያለቀስኩት በቁጭት ለምን እንደዛ ይለኛል ብዬና። እያንዳንዷ ሁኔታ ተስፋ እንድትቆርጭ እንድትንቂው ያሽውን ነገር እንድትተው የሚያደርጉ ነገሮች በጣም ብዙ ናቸው። ማንም አይጠብቅም። በዚህ መንገድ ራእይ ቢኖርሽ ራእይሽ ስኬት እንደሆነ አያውቅም። የሚያየውን ብቻ ነው የሚገምተውና ና ሰው በእንደዚህ አይነት ሁኔታ እያንዳንዷ እንቅስቃሴ፣ የሰዎች ትችት፣ የሰዎች አስተያየት ወደኋላ፣ እንደሌሎች ሰዎች እንድኖር በአለም እንድኖር የሚያደርጉ ነገሮች ነበሩ። ከዛ ደግሞ ወደ ዲማ ሄድኩኝ። ይሄ ነገር ሲበዛ በቃ ራቅ ማለት አለብኝ ብዬ ጠፍቼ ሄድኩኝ ማለት ነው። ከቤተሰብ ነው ጠፍተው? አዎ አስራ ሁለተኛ ክፍል እስክጨርስ ብቻ ነው የጠበቅኩት። ከዛ በኋላ ሄድኩኝ ማለት ነው ወደ ዲማ ጠፍቼ። ለአንድ አመት ያህል የት እንዳለው ያውቁም ነበር። ከዛ በኋላ ነው አድራሻይን ያሳወቅኩኝ። እና የአካዳሚ ትምህርቴም አስራ ሁለትን ከጨረስ በኋላ ለሁለት አመት አቋርጬ ቆይቼ ነው ከዛ የዲግሪ ፕሮግራም ላይ የጀመርኩት ዲግሪን የጀመርኩት እና እንደዛ እያለ ሄድኩኝ ያው ከዛ ከቤተሰብ ሰብስብ ላይ ያው ችግር ይመጣል። ሚረዳሽ አይኖርም። ጉባኤ ቤትም ቢሆን ያን ያህል ያው ገዳም ስለሆነ ተማሪው ያን ያህል አይቸገር ይሆናል። ግን ሴት ስትሆኝ ደግሞ ተሻ አትለምኝም። በእንተ ስማ ለማርያም ብሎ መለመን መለምን አይቻልም። ሰው አልለመደም። ሴት አይለምንም። እንደሚማር እንዳለ ቢታወቅም በተለይ ዲማ የሴቶች ሊቃውንት የተለመደ ነው። ዲማ አለ በደም የሴቶች ጉባኤ ራሱን ይችላል። ራሱን ችሏል። ሴቶቹ ይማራሉ። ማህበረሰቡ በደንብ ለምዶታል። እሱ እና እሱ ስላለ ምዕመናንም የሆነ ነገር ያደርጉልናል። በዛም በዛም እየተባለ ማንም ሳይረዳኝ እንግዲህ እንደዛ እየሆነ የቅኔ ትምህርቴን ቀጠልኩኝ። በኋላ ያው እንደማልመለስ ሲገባቸው እነሱም ቤተሰብ ከዚህ በኋላ ያው እንግዲህ ከኛ ከምትርቅ ዓለማውን ደግፈን ቢያንስ ከአይናችን ባትጠፋ ጥሩ ነው በሚል ሀሳብ ተስማምተን የዲግሪ ፕሮግራሜን አስጀመሩኝ። ግን የቤት ሆኜ እየተማርኩ ከዛ ደግሞ እየደገፉኝ ስንቅ እያቀበሉኝ ነው እየተማርኩት ከዛ በኋላ ያለውን አሁን ዲማ ዲማ በተለይ ደግሞ ዲማ ጊዮርጊስን እኛ በሐዲስ አለማ ፍቅር እስከ መቃብር መጻፍ ምና ውስጥ በደንብ ብዙዎች ያውቆታል። ስለ ዲማ የተወሰነ ነገር ቢያነሱልን ደስ ይለኛል። ደስ ይለኛል፣ በጣም ደስ ይለኛል። ደብረ ዲማ ቅዱስ ጊዮርጊስ አንድነት ገዳም ስታዩ ቦታው ሸለቋማ ነገር ነው። ኢትዮጵያ ላይ እንደተለመዱ አይነት ገዳማት በደን የተሞላ አይነት ገዳም አይደለም። ግን መንፈሳዊ ሀብቱ ረዴቱ እዛ ያለው ጸጋ ሄዶ ለሚያየው ሰው ነው የሚገባው። ስትናገሪ እንደዚህ በደንብ አይገባም። እና ትልቅ ቦታ ነው በጣም ሊካውንት የሚፈሉበት ያ ማለት መንፈሳዊ ህይወትም በመንፈሳዊ እውቀት ካልታሸ ከንቱ ድካም ነው የሚሆነው። ስህተት እየተደገመ ነው የሚሄደው። ሰዎች የሚሰሩትን ካላወቁ ስራቸውን፣ ስህተታቸውን ማስተካከል አይችሉም። እና የአብነት ትምህርት ቤቱ መኖር በዛ በኩል በተለይ ትርጓሜ መጽሐፍት አሉ። እዛ በርካታ መምህራን የወጡበት ነው። ቅኔ ቤቱ አለ፣ የዜማ ቤት አለ፣ አቋቋም ቤት አለ እና ሁሉም ጉባኤ ቤቶች አሉ። እዛ በዛ ላይ ደግሞ ገዳማውያን አሉ፣ ደግሞ እንደገና ህዝባውያን አሉ፣ ደግሞ ምእመናን አሉ። ስለዚህ ሁሉም የቤተ ክርስቲያን አካላት የሚገኙበት ቦታ ነው። አገልጋዮች አሉ፣ ገዳማውያን አሉ፣ ምእመናን አሉ፣ ካህናት አሉ፣ ዲያቆናት አሉ። የቤተ ክርስቲያን አካላት የሚባሉት ሁሉ በአንድነት የሚያገለግሉበት የሚኖሩበት ገዳም ስለሆነ በጣም ልዩ አገልግሎት፣ ያልተበረዘ ያልተበከለ አስተምሮ የሚሰጥበት ትልቅ ገዳም ነው። በጣም ደስ ይላል። እንደው ከዲማ ከተመለሱ በኋላ የመጀመሪያ ዲግሪዎትን ነው የሰሩት? አይደለም አስራ ሁለተኛ ክፍል ጨርሰው ነበር ወደ ዲማ የተጓዙት። ከዛ ሲመለሱ ደግሞ የመጀመሪያ ዲግሪዎት በማኔጅመንት ነው። የት ነው ማለት ነው? ቅድስት ማርያም ዩኒቨርሲቲ የተማርኩት በዲስታንስ ፕሮግራም። ቅኔ ቤቶኝን የተማርኩት ወደ አዲስ አበባ መጡ። ከዛ አሁን ደግሞ በቅድስት ስላሴ ዩኒቨርሲቲ ውስጥ በግዕዝ መምህርነት እያገለገሉ ነው የሚገኙት። እንደው መንፈሳዊ ትምህርትን እና መንፈሳዊነትን እንዲሁም ደግሞ ዘመናዊ ደግሞ ትምህርት አለ። እነሱን አንድ ላይ አጣምሮ አዋህዶ አስማምቶ ደግሞ በመሄዱ ረገድ እርስዎ ጥሩ ምሳሌ ይሆናሉ ብዬ አስባለሁኝ። ስለ እሱ ምን ሀሳብ ያነሳሉ? በሁለቱን ሁለቱንም አስማምቶ በመጓዙ ረገድ ለየትኛውም ሰው መመክረው እሱን ነው። በአሁኑ ሰዓት በተለይ ምክንያቱም ሃይማኖታዊ ትምህርት ሀገር አቀፍ ብቻ አይደለም፣ ወይም ያንድ የሆነ ኤትኒክ ግሩፕ ብቻ አይደለም። ዓለም አቀፍ ነው። የትኛውንም የሰው ዘር ማገልገል፣ ከየትኛውም ክርስቲያን ጋራ መግባባት፣ አንድ አይነት አገልግሎት ሀሳብ መለወጥ ያስፈልጋል። ለአገልግሎትም ቢሆን የትኛውም ሀገር ሄደሽ ቋንቋ ሳይገድብሽ ያው ዩኒቨርሲቲ ማለት ዩኒቨርሳል ዓለም አቀፍ ማለት አደለ? ስለዚህ ዓለም አቀፍ ለማድረግ ደግሞ ዩኒቨርሳል ላንጉጅ እንጠቀማለን። እንግሊዝኛ ነው ዓለም አቀፍ ቋንቋ። በሱ ተመስርቶ ነው ትምህርቱ የሚሰጠው። የትምህርት አሰጣጡም ዩኒቨርሳል ነው። ዩኒቨርሲቲ ሲባል ያ የሚሆነው ለምንድን ነው? ቤተ ክርስቲያን የራሷን አስተምህሮ ዶግማ፣ ቀኖና፣ ትውፊት ሳትለቅ ነገር ግን ዓለም አቀፍ ተደራሽነት እንዲኖራት ዩኒቨርሲቲን ከፍታለች ማለት ነው። ወይም በዩኒቨርሲቲ ትምህርቷን ታስተምራለች። ያ የሚሆነው ለምንድን ነው እንዳልኩሽ የቤተ ክርስቲያን ትምህርት በአንድ ማህበረሰብ ብቻ የተወሰነ እንዳይሆን አንደኛ ከመሰላ አብያተ ክርስቲያናት ጋራ ግንኙነቶችን ለመፍጠር ዓለም አቀፍ ክርስቲያናዊ ግንኙነትን ለመፍጠር ከዛም አልፎ ደግሞ ወንጌልን ላለሙሉ ለማዳረስ ለአገልግሎት ያው መንፈስ ቅዱስ ለአዋርያ ሰባ ሁለት ቋንቋ ገልጾላቸው አይደል? ቋንቋ መሰናክል እንዳይሆንባቸው ነው። አላማው ወንጌልን ማድረስ እንጂ ቋንቋን ማስተማር ስላልሆነ ወንጌልን ለማስተማር ዩኒቨርሳል የሆነውን ከሌላው አለም ጋር የምንግባባበትን መንገድ መጠቀም አንድ ጥበብ ስለሆነ፣ በዚህ መንገድ እንዲመጡ ወይም ደግሞ በዘመናዊ ትምህርት እንዲመጡ እመክራለሁ እኔ ሰዎች። በዛ በኩል ደግሞ የአብነት ትምህርቱ ደግሞ የግድ የሚያስፈልግበት መንገድ አለ። ለአገልግሎት ከዓለም አቀፍ ማህበረሰቡ ጋር ለመግባባት ዩኒቨርስቲዎች ያስፈልጉናል። ዓለም አቀፍ የሆኑ ስራዎችንም ወደኛ ለማምጣት ደግሞ ሌሎች የሚሰሯቸውን ስራዎች ወደኛ ለማምጣት ለማንበብ፣ ለማጥናት ጥናቶችን ተደራሽ ለማድረግም ያስፈልገናል። በሌላ በኩል ደግሞ የራሳችንን የሚዘን ለመጠበቅ ነባሩ ትምህርት ያስፈልገናል። ስለዚህ ሁለቱም የግድ አስፈላጊ ናቸው ማለት ነው። እሺ፣ በጣም ደስ ይላል ማሆይ ስለ ጊዜዎት ጋር ጌ ከልብ አመሰግናለሁ። እኔም አመሰግናለሁ እግዚአብሔር ይስጥልኝ። ተመልካቾች የዛሬው የቅዳሜ የጠዋት ፋና ዘጠና የእንግዳ ሰዓት ቆይታችን የተከታተላችሁን ይመስል ነበር። ቀሪ የፋና ዘጠና ጉዳዮች ይቀጥላሉ። በእያላችሁበት መልካም ጊዜ ይሁንላችሁ።